ጥንታዊና ታሪካዊው የጉለሌ ጽርሐ አርያም ቅዱስ ሩፋኤል ደብር ሰንበት ትምህርት ቤት ኑ የልጆቻችን መማሪያ ትምህርት ቤት እንስራ እያለ ታላቅ መነፍሳዊ ጥሪ ያስተላልፋል። በወርሃ መጋቢት በሃያ ስምንተኛው ቀን ወደ ገዋሳ አቡነ ሀብተ ማርያም ገዳም ጉዞ አዘጋጅተናል። ገዋሳ አቡነ ሀብተ ማርያም ገዳም የተፈጥሮ ዋሻ ያለበት ብዙ ገቢረ ተአምራት የሚደረግበት ፈዋጅ ጸበር ያለበት ድንቅ ስፍራ ነው። የመንፈሳዊ ጉዞ ከታላቁ ከጥንታዩ ከጽርሐ አርያም ቅዱስ ሩፋኤል ወደ ታዕምረኛው ገቡ ሐሳቡን ሀብተ ማርያም የሚደረግ ጉዞ ሲሆን ዓላማው የሰንበት ትምህርት ቤታችንን የልጆቻችንን መማሪያ መገንባት ነው። ሙሉ ወጪው ለሕንፃው ግንባታ የሚውል ሲሆን የጉዞ ዋጋ መስተንግዶን ጨምሮ አምስት መቶ ብር ብቻ ነው። የሚወዷቸውን ይጋብዟቸው። በዕለቱን ጸሎተ ወንጌል በካህናት አባቶችና ዲያቆናት የዋሻ ጉብኝትና የጸበል መራግብር ትምህርተ ወንጌል በታላላቅ መምህራን የበገናና የንስሐ ዝማሪዎች የሚቀርቡ ሲሆን በልዩ መልኩ ዓላማውን የሚያስረዳ መራግብርም ተዘጋጅቶ ይጠብቁታል። በዚህ ስልክ ቁጥሮች እየደወላቸው ትኬቱን ማግኘትና መመዝገብ ትችላላችሁ። ሁላችንም የበረከቱ ሰተ ምንድንሆን ቅዱስ ሩፋኤል ይፍቀድልን።